ሳቃ እንደ ጢቃ አዳም አንደበት የምትመሰገን ቅዱስ አምላክ ሆይ የእኛንም ምስጋናና ጸሎት፣ አገልግሎታችንን ወደተ ቀበልልን። ባሉን የሰላም የበረከት የፍቅር በዓል አድርግልን። ወርሃ ጾሙን በሰላም አስፈጽመ በሰላም ለብርሃነ ትንሣኤ እንድታደርሰን ቅዱስ ፈቃድ ይሁንልን። በሸርነት ጠብቀ መግበ ከዚች ሰዓትና ከዚች ለ ስላደረስከን እናመሰግናለን ጌታ ሆይ፣ ለዓለማችን፣ ለሀገራችን፣ ለኢትዮጵያ ለህዝቦቿም ሰላምን፣ ፍቅርን፣ አንድነትን እንድትሰጥልን፣ ከጥፋት፣ ከመከራ፣ ከስደት፣ ከፈተና እንድትታደግልን እንለምንሃለን። ቅዱስ አባት ወይ ጉባያችንን የቅዱሳን አባቶቻችን የነቢያትን፣ የሐዋርያትን፣ የሊቃውንቱን ጉባኤ የባረክ። እንድትባርክልን እንለምንሃለን። አሜን። አባታችን ሆይ በሰማያት የምትኖር ሆ ስምህ ይቀደስ። መንግስትትን ፈቃድህ በሰማይ እንደሆነች እንዲሁም በምድርቱ ቅረላችንን ይቅር በለን እኛ የበደሉን ይቅር እንደምንል አቤቱ ደፈተናታ ከክቡሉ አድነል እንጂ መንግስት ያንተነ ሀይ ልክብር ምስጋና ለዘላለሙ አሚን። በቤታችን ቅድስት ድንግል ማርያም በመላአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል በሥጋሽም ድንግል ነሽ። ሳኝና እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ደስ ይበልሽ ል እግዚአብሔር ካንቺ ጋር ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ለምረትን ልኝ የምል ኃጢአታ። ጌታችንና መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰር የሚያስተሰርይ ይቅር ባይ ለቅዱሳን አባቶቻችን ለሐዋርያት ስልጣነ ክህነትን የሰጣቸው ከልጅነት እስከ እውቀት የሰራችሁትን በደል ይቅር ይበላችሁ። አባቶች ካህናት፣ ወንድሞች ዲያቆናት፣ አባቶች፣ እናቶች፣ ወንድሞች እህቶች በየስማችሁ ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ አስራ ሁለት ጊዜ እግዚኦ መሐረነ ክርስቶስ ብለን እንለምነው። ስለ እናቱ ስለ ድንግል ማርያም ብሎ ይቅር እንዲለን፣ በእንተ ዝትነ ማርያም ማረነ ክርስቶስ ንበላ። ስራ ሁለት ጊዜ ማረነ አቤቱ፣ ጌታዬ አምላኬ ኢየሱስ ክርስቶስ፣ የኔንም የእኔንም የወገኖችንም አጢአትና በደል መተላለፍ ይቅርበን

በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አባቶቻችን ሊቃውንተ ቤተ ክርስቲያን አበው ካህናት አባታችን መልአከ ጸሐይ አባብዩ እንደዚሁም መምህራችን ሊቀ ጠበብት በዚህ ቅዱስ ቦታ የተገኛችሁ ክርስቶሳውያን ወንድሽ ክርስቲያኖች በእግዚአብሔር ስም እንደምን ዋላችሁ? ምስጋናና ክብር ለእግዚአብሔር ይሁን። እሺ፣ እንግዲህ አሁን ምን ልናደረግ መሰላችሁ ያለነው ሰዎች መቅረብ አለብን እና ከኋላ ያላችሁት ከሶስተኛ ወንበር በኋላ ያላችሁ ሰዎች አይፈቀድላችሁም። በሙሉ ነው ወደዚህ ወደዚ በኋላ እናንተ ወንዶቹም ወንዶቹም ነው እንዴ? እዚህ እዚህ ችለኝ እንሆንና ከዚያ ደግሞ ለሚመጡት ወንበሩ ይጸልኝ አይደል አይመስላችሁም? በደምብ ተጠጉ። ታስታውሱ እንደሆነ በወንጌል ትምህርት፣ በነገራችን ላይ ቦታ ከጠፋ ነው እንጂ ወደኋላ መቀመጥ አይፈቀድም በተቻለ መጠን። እንደውም እንደው የዋሆቹ ናቸዋል። ስለዚህ ያለ መምጣታችሁ ራሱ እዚህ ጋር ለመጣታችሁ በጣም የዋሆቹ እኔ፣ እናንተም ብሆን እዚህ ጋር ነበር መቀመጣው ማለት፣ እዚህ ጋር ነበር መጣው። ምክንያቱም ምን ማርታ፣ ምን አደረገሽ ነው የሚባለው ማለት፣ ማርያም እግሩ ሱር ያው፣ ተራራው ሰውከተም እንደው ቀረብ ያሉት የት ላይ ነው የነበሩት? ቀረብ ብለው እዚያው እግሩ ሱር ነው የነበሩት። እና ለወንጌል ቀረብ ማለት ጥሩ ነው። እንደ ማዕድ ነው አብረን እንድንበላ አብረን እንድንጠጣ ማለት ነው። እና ዛሬ በጣም የተለየ እና የተወደደ የእግዚአብሔር ቀን ነው። የመጀመሪያ ጉባኤያችን ነው። እንግዲህ እግዚአብሔር የጠራችሁ እናንተ መታችኋል፣ እድለኞች ናችሁ። የእግዚአብሔርን ቃል ሰምቶ የእግዚአብሔርን ግብዣ ሰምቶ መምጣት ብዙ በረከት የሚያሰጥ ነው። እሱም ብላችሁ ከመጣችሁ እሱ ደግሞ ለእናንተ የሚሆነውን ነገር ሳይሰጥ አይመልሳችሁም፣ አይመልሳችሁም። እርሱም ብለው የመጡ በሙሉ ሳያገኙ አልሄዱም፣ ሳይሰጣቸው አልሄዱም። ስለዚህ አንድ ከእግዚአብሔር ቃል አነብና ወደ መምህራችን ነው የምወስዳችሁ። ምክንያቱም ዛሬ የጋበዝናቸው መምህር የተለየ ሀብት ያላቸው መምህር ናቸው። አንዳንድ ጊዜ ምንድነው በቤተ ክርስቲያን አባቶቻችን እንግዲህ ብዙ ሙያዎች ናቸውና በአንዱ ሙያ ብቻ ነው የሚገለጡት። ከዚያ የተነሳ ቤተክርስቲያን በሌላው መንገድ ሳትጠቀምባቸው ትቀራለች እና መድረኩንም ዝም ብሎ ያገኘ ሰው ብሎ እንደፈለገ እያደረገው ይኖራል ማለት ነው። አንደኛው በእኛ ቤተክርስቲያን የታየው ክፍተት እሱ ነው። ነገር ግን አሁን መምህራኑ የሚያውቁትን ያን ነገር ለሕዝብም ለማድረስ የራሳቸውን ዝግጅት በጥረታቸው እያደረጉ ስለሆነ ለነሱ ድሉም መስጠት ለቤተ ክርስቲያን ነፃ መውጣት በጣም አይነተኛ ነገር ነው። አንደኛ የማይሆን ነገር እንዳንሰማ እንሆናለን ማለት ነው። ሁለተኛ ከስተት ትምህርት እንጠበቃለን ማለት ነው። ሌላው ነገር ደግሞ እነሱ በትምህርት ሂደት ያጋጠማቸውን የተለያየ ሀሳብ በአንድ ላይ አድርገው ከቅዱስ መጽሐፍ ጋር ሲነግሩን የቤተክርስቲያንን ሀሳብ ለመረዳት እንችላለን ማለት ነው። ስለዚህ ከነዚያ መምህራን መካከል ዛሬ በመካከላችን ያሉት ኤንታ ናቸው። መምህር ናቸው። እሳቸው የድጓ መምህር ናቸው። እንደምታውቁት የታወቁ የድጓ መምህር ናቸው። ያቋቋም መምህር ናቸው። የዝማሬ ዋሲት መምህር ናቸው። የቅዳሴ መምህር ናቸው። ይቀጥላል፣ ይቀጥላል፣ ይቀጥላል። ቅድስት ሥላሴ መንፈሳዊ ኮሌጅም ገብተው ደግሞ በቴዎሎጂ ተመርቀዋል። ስለዚህ በጣም ብዙ ጥረት ነው ያደረጉት። ብዙ ዝግጅት ነው ያደረጉት። እግዚአብሔር ከፈተና ጠብቆ እድሜ ሰጥቶ አባቶቻችን በጠበቀበት ጥበቡ ጠብቆ ለቤተ ክርስቲያን እንዲጠቅሙ መልካም ዘመን እንዲሰጣቸው የሁላችን ጸሎት ነው መሆን ያለበት። እና ዛሬ እሳቸውን ነው ለወንጌል የጋበዝኩት። ስለዚህ ክፍሉን ካነበብኩ በኋላ አንደኛ መጀመሪያ ይዘምሩልናል ማለት ነው፣ ይዘምሩልናል። መዝሙር ከዘመሩ በኋላ እንደገና ያስተምሩናል። አስተምሮ ሲጨርሱ ደግሞ ይዘምሩልናል። ከፈለጉ መሃል ላይ ሊዘምሩ ይችላሉ ከማለት ያውም የተለየ መዝሙር የአብይ ጾም መዝሙር፣ የተለየ መዝሙር፣ ጣዕም ያለው ለዛ ያለው በእነሱ ደረጃ የሚዘመረው መዝሙር በጣም የተለየ ነው። ክላሲካል የሚባለው አይነት ነው። ክላሲካል የሚባለው ነው እና እሱም መዝሙር እየሰማን ትምህርቱንም አብረን እየተማርን የምናሳልፈው ጊዜ ነው የሚሆነውና እና ልባችሁን ከፍታችሁ ካዳመጣችሁ እግዚአብሔር የታመነ ነው በቃሉና ለእናንተ የሚሆነውን የበረከት ቃል ያስተላልፋል። አንድ ቃል ላነብ ከዳዊት መዝሙር መዝሙር አንድን ነው የማነበው። ምስጉን ነው በክፉዎች ምክር ያልሄደ በኃጢአተኞቹ መንገድ ያልቆመ